መጽሐፈ ዕዝራ ሱቱኤል ምዕራፍ ዘጠኝ ከዚህ በኋላ ወደ ጫጉላው በገባ ጊዜ ወድቆ ሞተ። ከዚህ በኋላም ፋናችንን፣ መብራታችንን አጥፍተን እናለቅስ ዘንድ ተቀመጥን። የአገሮች ሰዎችም ሙሉ ተነስተው ይመክሩኝ፣ ያረጋግሩኝ ጀመር። ከዚህ በኋላ በማግስቷ ቀን እስካስተካከለችው ሌሊት ድረስ ዝም አልኩ። ከዚህ በኋላ ሁሉም ዝም አሉ። ሁሉም ዝም ባሉ ጊዜ እኔን ማረጋጋት እኔን መምከር በተው ጊዜ እኔ ሌሊት ተነስቼ ሸሸው፣ ወደዚህም ምድረበዳ መጣው። ለዘላለሙ በዚህ እኖራለው እንጂ እንግዲህ ወዲህ ወደ አገሬ እንዳልመለስ ቆረጡ። ሁል ጊዜ እጾማለው እስከ ሞት ድረስ አለቅሳለው እንጂ እህል አልበላም ውሃም አልጠጣም አልሁ። ያ የማስበው አሳብም ተወኝ። መለስኩላት እንዲህ አልኳት። ከሴቶች ሁሉ ይልቅ አንቺ አላዋቂ ነሽ። ስለ ጽዮን ያገኘችንን የእኛን ልቅሶ አታይምን? ሁላችን በሐዘን እንዳለን መከራንም ፈጽመን እንደ ተቀበልን አታይምን? እኛ ሁላችን ያዘን ያለቀስን ነን ያዘን ያለቀስነንና አሁንም በእውነት ታዝኚ ታለቅሺ ዘንድ ይገባሻል። እኛ ስለ ብዙ ሰዎች እናዝናለን፣ አንቺ ግን ስለ አንድ ልጅሽ ታዝኛለሽ ታለቅሻለሽ። ምድርን ጠይቂያት፣ ትነግርሻለች። ሁላቸው ከጥንት ጀምሮ በሷ የተፈጠሩ ብዙ ልጆቿን እነሆ አሕዛብ መጥተው ፈጽሞ ለማጥፋት ማርከው ወስደዋቸዋልና ይልቁንም ያን ያህል ያጠፉባት ምድር ታለቅስ ልታለቅስ ይገባታል። እንግዲህ ወዲህ ፈጽሞ ያለቅስ ዘንድ የሚገባው ማን ነው? ይህን ያህል ብዙ የጠፋበት ያለቅስ ዘንድ ይገባልን? ወይስ አንቺ ስለ አንድ ልጅሽ ታለቅሺ ዘንድ ይገባል? ወይስ እኔ ልቅሶ እንደ ምድር ልቅሶ አይደለም ትያለሽን? በጻዕር በግአር አምጪ የወለድኩት ልጄን አጥቻለሁና ምድር ግን ብዙ አህዛብ ወደ እሷ እንደ መጡ ልጆቿ እንደዚሁ ተማርከው ሂደዋልና የኔ ልቅሶ እንደ ምድር ልቅሶ አይደለም ትያለሽን? ነገር ግን እኔ እንዲህ እልሻለሁ፣ አንቺ አምጠሽ ወልደሽ እንዳሳደግሽው፣ ምድርም እንደዚሁ ከጥንት ጀምሮ በእሷ ለተፈጠሩ ሰዎች ፈጣሪዋ የሰጣት ፍሬን ሰጥታቸው አሁንም ይህንን ሐዘንሽን ካንቺ አርቂ። ያገኘሽንም ቅጣትና መከራ እየታገሽ ሆኚ እግዚአብሔርን ብታመሰግኘው ይረዳሻልና ልጅሽንም በጊዜው ጊዜ ታገኘዋለሽና በትንሣኤ ዘጉባኤ በሴቶችም ዘንድ መከራን የታገሽ ትባያለሽ። ና ይህንን ሐዘንሽን አርቂ። አሁንም ወደ አገርሽ ግቢ፣ ወደ ባልሽም ሂጂ አልኋት። እንዲህ አላደርግም፣ በዚህ እሞት አለው እንጂ ወደ ሀገርም አልገባም አለችኝ። ዳግመኛም ጠየቅኳት፣ ተናገርኋት፣ ይህንን ነገር ታደርጊ፣ ይህንን ነገር አታድርጊ፣ እሺ በይኝ፣ ራስሽንም እንደ ጽዮን መከራ አድርጊ፣ የኢየሩሳሌምንም መከራ አይተሽ ተረጋጊ አልኋት። ቤተ መቅደሳችን እንደ ፈረሰ አታይምን? ግን አይቱ እንደጠፋ፣ ጠፋ፣ ምስጋናችን እንደ ቀረ፣ ዘመራ ዘውዳችን እንደ ወደቀ፣ ተድላ ደስታችን እንደጠፋ፣ የሕጋችን ማደሪያ ታቦት ጽዮን እንደ ተማረከች፣ ነዋያ ቅዳሳት እንዳደፈ፣ ምልክታችን ምልኮታችን እንደቀረ፣ ቀረ፣ ጌቶቻችን እንደ ጎሰቆሉ፣ ካህናቱ እንደ ተቃጠሉ ሌዋውያን እንደተማረኩ፣ ሴቶች ልጆቻችን እንደ ሞቱ፣ ሚስቶቻችን እንደ ቀሙን፣ መምህሮቻችን እንደ ተጎተቱ፣ ጎልማሶቻችን እንደ ተገዙ፣ ወንዶች ልጆቻችን እንደ ተቀሙ፣ አርበኞቻችን እንደ ደከሙ አታይምንም? ከዚህ ሁሉ የሚበልጥ ታቦተ ጽዮን እንደ ጠፋች ቀረች፣ ከእሷም ንዋያ ቅድሳቷ ተማርኮ ሄደ። በጠላቶቻችን በባቢሎን ሰዎች እጅ ወደቅን። አንቺም ብዙ ሐዘንሽን ተይ፣ ኃያል የሚሆን ልዑል እግዚአብሔር ይቅልልሽ ዘንድ ከድካምሽም ፈጽሞ ያሳርፍሽ ዘንድ ይህንን ብዙ ሐዘንሽን አርቂ አልኳት። ከዚህ በኋላ ይህን ስናገራት ድንገት ፊቷ ከፀሐይ ይልቅ በራ፣ መልኳም እንደ መብረቅ መልክ ሆነ። ወደ ሷ መብረቅን ፈራው መቅረብን ፈራው። ልቦናይም ደነገጠብኝ። ከዚህም በኋላ ይህ ምንም እንደሆነ ሳስብ አስደነገጠችኝ። አሰምታ የተናገረች ካነጋገሯ የተነሳ ምድር እስከትነዋወጥ ድረስ ድምጿ እጅግ የሚያስፈራ ሆነ። ባየኋትም ጊዜ የከበረች የታነጸች አገር ናት እንጂ እነሆ ሴት አይደለችም። ታላቅ የሆነ የመሰረቶቿን ቦታ አየሁ። ፈርቼም ቃሌን አሰምቼ ጮሁ። አስቀድሞ ወደ እኔ የመጣህ መልአኩ አንተ ኡራኤል እንዴት ነህ? ለምን እንዲህ አደረከኝ? ወደ ብዙ ምርምር እገባ ዘንድ ፍጻሜይም ለጉስቁልና ለጉስቁልና ትሆን ዘንድ፣ ልመናዬም ለተግዳሮት ይሆን ዘንድ እንዲህ ለምን አደረከኝ አልሁ። እኔ ግን እኔ እንዲህ ብዬ ስናገር እነሆ ቀድሞ ወደ እኔ የመጣ ያ መልአክ ወደ እኔ መጣ። እንደ ሬሳ ተኝቼ አገኘኝ፣ አእምሮዬም ከኔ ጋር አልነበረም። ቀኝ እጄን ይዞ አነሳኝ፣ በእግሮቼም አንቅቶ አቆመኝ። መለሰልኝ፣ እንዲህም አለኝ፣ ምን ሆነህ? ምን ያስደነግጠሃል? አእምሮስ ካንተ ጋራ ስለምን የለም አለኝ ጥለኸኛልና ተለይተኸኛልና ስለዚህ ነው። እኔም እንደ ነገርኸኝ ወደዚህ ምድረበዳ ወጣሁ። ወደዚህም ምድረበዳ በመጣው ጊዜ እነሆ ማወቅ የማይቻለኝን አየሁ አልሁት። እንግዲህስ እነግርህ ዘንድ እንደ ባለ አእምሮ ሰው ቁም አለኝ። ያላየሁትን አይቻለሁና የማላቀውንም ሰምቻለሁና ድንገት እንዳልሞት እንዲህ እንግዲህ አትለየኝ እንጂ አቤቱ፣ በል ተናገር፣ አልሁት። ነገር ግን ተለይተኝ፣ ልቦናዬ ይዘነጋ፣ ይህንን ሰውነቴን ትጨነቅ ይሆንን? አሁንም አቤቱ፣ በጅ በለኝ፣ የዚህን ነገር ትርጓሜ ለእኔ ለባሪያህ ንገረኝ፣ አልሁት። መለሰልኝ፣ እንዲህ አለኝ፦ ይህ የተወሰወረ ምስጢር ስለሆነ ለወገኖችህ ብዙ ታዝናለህና ስለ ጽዮንም ፈጽመህ ትቆረቆራለህና ምግባር ሃይማኖትህን ባየ ጊዜ ልውል እግዚአብሔር ገልጦልሃልና ስለምትፈራው ነገር አስተምርህ ዘንድ ስማኝ አለኝ። ነገሩ ይህ ነው። ቀድሞ ስታለቅስ ያየሁት ታረጋጋትም ዘንድ የጀመርህ ይህች ሴት አሁን ግን የታነጸች ሀገር ትሆንብሃለች እንጂ አንተ እንዳየሃት ሴት ያልሆነች የልጇን መከራ ነግረሃለች እና ልታረጋጋት የጀመርክ ይች የያሀት ሴት ዛሬ የታነጸች አገር ሁና የምታያት ኢየሩሳሌም ናት። ይህ ሰላሳ ዘመን መካን የሆንኩ ያለችህም መስዋዕት ሳይሰዉ በዚህ ዓለም የሚኖሩ ሰዎች ሶስት ሺህ ዘመን ኖረዋልና መስዋዕት ባይሰዉ ሶስት ሺህ ዘመን ኑረዋልና ይህ ነው። ከሶስት ሺህ ዘመን በኋላ ሰለሞን ቤተ መቅደስን ሰራ፣ ያን ጊዜም መስዋዕትን ሰዋ። ያችን መካን ሴት የወለደችውም ልጅ ይህም በብዙ ድካም አሳደግኩት ያለችህ ኢየሩሳሌም መስዋዕት ሳይሰዋባት የኖረችው ዘመን ነው። ይህም ልጇ ወደ ጫጉላው በገባ ጊዜ ወድቆ ሞተ። ይህችን መከራዋ አገኘችኝ ያለችህ የኢየሩሳሌም ጥፋቷ ነው። እነሆ ለልጆቿ ታለቅስላቸው ዘንድ እንዳለች ያየሃት፣ አንተ ግን ከመከራዋ ታረጋጋት ዘንድ የጀመርህ ያቺ ሴት ኢየሩሳሌም ናት። አሁንም ለውል እግዚአብሔር በፍጹም ሰውነትህ እንድታዝን በፍጹም ልቦናህም እንድትቆረቆር ባየ ጊዜ የተሰወረ ምስጢር ነው። የተድላ የደስታዋን ጌጥ የጌትነቷንም መገለጽ ስለ እሷ አሳየ። እግዚአብሔር ያሳየህ ዘንድ ያለውን ሁሉ አውቅ ያለሁ እና ስለዚህ ነገር ቤት ባልተሰራበት በዚህ ምድረ በዳ ትኖር ዘንድ እነግርሃለሁ። ልዑል እግዚአብሔር ምስጢር ይገልጽበት ዘንድ ባለው ቦታ የሰው ስራ ሊኖር አይችልምና። ስለዚህ ነገር ግንብ መሰረት ወደ ሌለበት ወደዚህ ትመጣ ዘንድ እነግርሃለሁ። አንተ ግን እንግዲህ አትፍራ፣ ገብተህ ተድላዋን ደስታዋን የስራዋንም ጽናት እይ እንጂ ልብህን አይደንግጥ። ከብዙ ሰዎች ይልቅ አንተ ራስህን አስደንቀሃልና በልዑልም ዘንድ እንደ ጥቂቶች ጻድቃን ጻድቅ ተብልሃልና በጆሮህም የተቻለህን ያህል ስማ። ዛሬ በዚህ እደር። ልዑል እግዚአብሔር በዚህ ዓለም በሚኖሩ ሰዎች ላይ በጊዜው ጊዜ የሚያደርገውን ራእይ ነገ በህልም ያሳይሃል አለኝ። በዚያች ሌሊት አደርኩ፣ እንዳዘዘኝ በማግስቱ አደርኩኝ።